ይህ ናዎች ከቢሮ የሚደግፉት ከቢሮ ውጭ ደሞ ጤና ጣቢያዎች የሚደግፉት ተቀራሩ ማስረዳት ያስፈልጋል። ከናንተ ከራሳቸው ችግር በታች በላ ሆናችው ችግሮችን ያስፈልጋል ነው። ከዛ ውጭ እንደ አጠቃላይ ይሄ ችግር ደግሞ እንዴት ነው ነገር የአመራር ይሆናል። አመራር

አላውኩ ሸርክ ሀይሌ አጥር መታጠር መቻል አለበት። ግቢ ማስዋብ መቻል አለብ። ግቢው ላይ በተለያዩ ጋር ከዚህ በፊት ለለጤና ቀበሌው መሬት እየተወረረ ነው መቆም መቻል አለበት። አመራር ይበላል የቀበሌው አመራር እንደዛ ነገር ማቆም መቻል አለበት። ስራ ስንሰራ ከሆዳችን ሚ ሲን አቅጣጫ በዛ ቀበሌ ግቢ መታጠር መቻል አገልግሎት ሊሰጥ ነው እንመርቀዋለን። የጤና ሽፋናችን ባለው አሁን ደረጃ ባለው እንደወረዳ 110 ሺህ ሕዝብ ነው ያለን። ወር 106 እስከ 10 ሺህ ለዚህ ደግሞ የሚያስፈልገው አራት ጤና ጣባ ነው። ከአራቱ ጤና ጣባ ሶስተኛው ጤና ጣባ የቆሬው ነው። ቆሬ ደግሞ ለዚህ ዝግጅት ማተር መቻል አለበት። ስለዚህ ይህ ጤና ጣባ ማተር መቻል አለበት። ሌሎች ነገሮችን ጤናዎቹ እየደገባችሁ